ይሰማኛል እና ቤቴ ብሳግ ምን ችግር አለበት? ቤታቸው ሁናቸው የመስጅዱን ተከትሎ መስገድ አይቻልም። የሚቻልበት አንድ መንገድ ብቻ ነበር፣ እሱም ምንድን ነው አለ፣ ከመስጅዱ ቀጥታ፣ ከዛ ብዙ ሳይርቅ ተከትሎ ያለ ቤት ከሆነ የመስጅዱ ሶፍ ሞልቶ ከሆነ ቀጣዩን ቤት እንደ መስጅድ መጠቀም ይቻላል፣ ችግር የለውም። እዛ የራቀ ከሆነ ግን ድምፁ ስለተሰማኝ ብሎ እሱን መከተል አይቻልም። ቀጥታ ሄዳችሁ እዚያ ሶፉን ቀጥላችሁ ነው መስከድ ያለባችሁ። ምክንያቱም ለዚህ ማስረጃ ነቢያችን ለ ላ ሰለም አቲሙ ሶፍ ፈልአወል ፈልአወል አሉ። የመጀመሪያን ሶፍ ሞሉ ከዚያም የሚቀጥለውን አሉ። ቀጣዮቹ ሶፎቹ ሳይሞሉ ሌላ ቦታ ሄዱ ቤትን እንደ መስጅድ መጠቀም አይቻልም። ከመስጅዱ ቀጥሎ ያለ ከሆነ ግን፣ የመስጅዱ ሶፍ ሞልቶ ከሆነ ቀጣዩን ቤት እንደ መስጅድ መጠቀም ችግር የለውም። ይዛኔ እሺ። ሁለተኛ ጥያቄ ደግሞ ግቢ ውስጥ ላጤ ልጆች አሉ እና ሁለቱ ክርስቲያን ናቸው፣ ሁለቱ ሙስሊም ናቸው። አንድ ላይ ነው የሚኖሩት አራቱም እና ያን ያ ሙስሊሞቹን ማስፈጠር ይቻላል ወይ? ክርስቲያኖቹ ሙስሊሞቹን ቢያስፈጥሯቸው ነው አይ እኔ ሙስሊሞቹን ባስፈጥር ይቻላል? አንቺ ክርስቲያን ነሽ? አይ ሙስሊም ነኝ። ግን አንድ ላይ ስለሚኖሩ አራቱም ያኔ ይጹሙ አይጹሙ እርግጠኛ አይደለሁም። ግን ቀን ሙሉ ተኝቶ ነው የሚውሉት ችግር የለም ማስፈጥር ትችያለሽ። ማስፈጥሯቸው ፊትራ ላይ ከሆነ ችግር የለውም። ክርስቲያኖች እንዲሆኑ ብታበላቸው ፊትራ ላይ ከሆነ ችግር የለውም። ያው ስራ ምናምን ይሰራሉ፣ ግን አፍጥር ሰዓት ላይ ቤት ስለሚሆኑ ባስፈጥር ችግር የለውም። እሺ፣ ሶስተኛ ጥያቄ ደግሞ ሴት ልጅ ብር ሰብስባ ለእናቷ መስጠት ትችላለች? ያለ ባሏ ፍቃድ የራሷ ንብረት ከሆነ ትችላለች። የራሷ ከሆነ ትችላለች። ከባሏ ገንዘብ ከሆነ አስታ መስጠት የፈለገችው እሱ ሳታስፈቅድ አይቻልም። ኦኬ ባሏ ከሚሰጥ ገንዘብ ከሆነ አይቻልም ማለት ነው፣ ልታሳውቀው ይገባል። እና አንድ ጥያቄ ያለኝ የመጨረሻ ከባሌ የሆነ በቃ ቁርስ መስራት ፈልጌ ምናምን የሆነ ነገር ፈልጌ ለሱ ሳልነግረው ከኪሱ ውስጥ ወንጀል ይሆንብኛል? ቁርስ ምናምን እንደዚህ ለመስራት ለቤት አስቤዛ ከሆነ ችግር የለው። ሳልነግረው ውስጥ ለቤት ከሆነ ቤት ውስጥ ልሰራበት ማለት ነው። የለም እሱ ሐቃለሽ እሺ። ወንድማችን ኮሜንት ላይ እየጠየቀ ነው። ስለን እንሳይ አምሳ ሦስት ሰባ ዘጠኝን አብራራልኝ እያለ ነው ሁለቱም እጆቹ ቀኞች ናቸው የሚለው ነው አይደለ? አዎ በላ እንዴ። ማብራራለን ወኪልታ የደይህ የሚን ሁለቱም እጆቹ ቀኞች ናቸው የሚል ነው ነው አይደለ? አዎ ብለህ ጻፍ አዎ ሱ እያልክነ ጥሩ። አሁን እንግዲህ ስለዚህ ቀኞች ናቸው እና ግራ የለውም እጅ ለማለት ፈልገው ነው አለው። ቀኝም ግራም ናቸው ግራ እንዳለ ሰው ሙስሊም ላይ ያሳያለኝ፣ ግራም ቀኝም አለ። ታዲያ ቀኞች ናቸው ማለት ምን ለማለት ነው? ሁለቱም የጠንካራነትን ባህሪ የተላበሱ ናቸው ለማለት ነው። እንደ ፍጡር እንዳልሆነ እንዳውም የሚገልጽ ሐዲት ነው። የፍጡራኖች እጅ ምንድን ናቸው? ቀኛችን ጠንካራ ነው፣ ግራችን ደካማ ናቸው አይደለም? የአብዛኞቻችን የእሱ እንደዚህ አይደለም። ሁለቱም የጠንካራነትን ባህሪ የተላበሱ ናቸው ለማለት ነው እንጂ ሁለቱም እንደዚህ፣ ከቀኝ በኩል አድርገው ክርስቲያኖች ሁለት ቀኝ እጅ ስሉ ስሉና፣ ይሄ አላህ ነው እያሉ አርቴዛ ይቀልዳሉ። እንግዲህ ይሄ ነው ሐዲቱ። ግን እንደዛ አይደለም የሚለው። ሻዳ እያሉ ነው የሚላል። አስገባቸውዳ እሱ፣ አይ አስገባቸው፣ አድሚኖች ካላቸው ሻዳ ቢሉት። እንደ አጠቃላይ ግራ የለውም ብለው ቀኝም ግራም አሉ መገለጽ የተፈለገው ሁለቱም የቀኝን ቀኝ ሲል ጊዜ ጠንካራነትን የተላበሱ ናቸው ለማለት ነው። ግራ የሚለውን ላሳየ ቀኝም ግራ የሚለውን ላሳየ። እሺ ሰላም፣ እንዴት ነህ ዮናስ? ሰላም ነው። እንዴት ነህ? ደህና ነህ? ሁሉ ሰላም ነው። እንዴት ናቸው? ሰላም ነው። አልሐምዱላህ ያው እኔ ለሌላ ነገር አይደለም ያው ስለ እስልምና በደንብ ማወቅ ፈልጌ ነው እና መጠየቅ እችላለሁ አ? ይቻላል አብሽር፣ ደስ ይላል አንጠይቅ። እሺ አይ ለምሳሌ ያው ስለ እስልምና ከመሀል መሀል ወይም ትምህርቶችን መርጬ ለማውጣት ሳይሆን፣ ያው መጀመሪያ እስልምና ትክክለኛ እምነት ነው አይደለም የሚለውን ማረጋገጥ ፈልጌ ነው። እሺ ችግር የለውም። እ ያው የእስልምና ዋና እንትኑ የሙሐመድን መንገድ መከተል ነው አይደል? ኢስላም ብሎ ማለት አንድና ብቸኛ የሆነውን አምላክ የነቢያትን አምላክ ማምለክ ነው፣ አብርሃም የስሓቅ የያዕቆብን፣ የሙሴን፣ የመሲሆን የነቢ ሙሐመድ ስላ አምላክ ያን አንድ አምላክ ማምለክ ነው የመጀመሪያው መሰረት እና ይሄ ነው። እዚጋ አንድ ጊዜ ላሳየህ ከሳላ ተሳያለሽ

አላህ ስብሐነወተዓላ የቂያማ ቀን የትንሳኤ ቀን ሰባት ሰማያትን በቀኝ እጁ፣ ሰባት ምድርን በግራ እጁ ይጠቀልላቸዋል። ከዚያም በኋላ ይወዘውዛቸዋል። ምን ይላልም? ዛሬ ንግስናና ሹመት ለማን ነው? ለማንም አይደለም ለእኔ ለአምላካችሁ ለአላህ ብቻ እንጂ ይላልም አለው። ያው ይህ ነው እንደ አጠቃላይ እጅ ሲባል ጊዜ። ሌላው ነገር እዚህ ልታውቁ የሚገባው እኛ እንደምናስበው እንደ ፍጡራን እጅ እንዳልሆነ አምላክ በርካታ ቦታ ላይ ተናግሯል። አላህ ቁርኣን ላይ ሲናገር ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር ይላል እኔን የሚመስል አንዳችም የለም ይላል ሰው ራሱ እሱን አይመስልም ማለት ነው በማንም በፍጡር መመሰል አይቻልም በሌላ ቦታ ላይ ምን ይላል ፈላ ተድሪቡ ሊላህ አምሳል ይላል ለእኔ ለአምላካቸው ለአላህ አምሳያ አታድርጉልኝ እኔን የሚመስል የለምና ብሏል ይህ ነው እሺ እና ኢስላም ብሎ ማለት ወገናችን ዮናስ ቀደምት ነቢያቶች አምላክ አዞባቸው እንዲከተሉት ያዘዘባቸው መለኮታዊ ሃይማኖት ነው

እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላክ አላህ ቃል በቃል እኔ ደነገግኩት አምላክ የደነገገው ሃይማኖት ነው ሰዎች የሰሩት ሃይማኖት አይደለም ምድር ላይ ሰዎች የጀመሩት ነገር አይደለም ምድር ላይ እኔ ራሴ የደነገግኩት አለ ለማን ለማን ለአንተ አላቸውና ነብስ ላ ሰለምን ከአንተ በፊትም ለአብርሃም ለኢስሐቅ ለያዕቁብ ልክ እንዲሁም ለሙሴ ለመሲሁ ደንግጌ የነበረው ሃይማኖት እያለ ይናገራል ስለዚህ እነዚህ ሁሉ ቀደምት ነቢያቶች የታዘዙበት የሆነ መለኮታዊ ሃይማኖት ነው

ይህ ነው ኢስላም ብሎ ማለት። ቀደምት ነቢያቶች ልክ እንዲሁ ለልጆቻቸው ለትውልዶቻቸው የሰበቁት ነው። ያዕቆብ ራሱ ሲናገር ምን አለ? ወያዕቆብ ያ በኒየ ኢናላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱ ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? አላቸው፣ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ ነው የመረጠላቸው። አደራ ልጆቼ ሙስሊሞቹ ናችሁ እንጂ እንዳትሞቱ አላቸው ይላል። ታዲያ እነሱስ ምን አሉ ከተባለ እነሱም ቃል በቃል ሙስሊሞች ነን ይላሉ። እዚያ ወረድ ብሎ ምን ይላል

እያለ ይነግራቸዋል። ወታች ይህ ነው ኢስላም ማለት የቀደምት ነብያትን መንገድ መከተል ማለት ነው። ቀደምት ነብያቶች የሰበሩት ብቻ ሀይማኖት ነው። ለዓለም እንደመላካቸው የዓለም መንግስታቶችን ስለሙ እያሉ ነበር፣ ደብዳቤ ስልኩላቸው የነበረው اسلم تسلم ስለም ሰላም ትሆናለህ በሁለቱም ዓለም ይሏቸው ነበር እ ይህ ነው በጣም ጥሩ ነው። ስላል ብቻ ያው እኔ እውነታውን ስለፈለግኩና ያማዳን ስለመፈለግ ነው ያን ጥያቄ የምጠይቅህ። ለምሳሌ እኔ ክርስቲያን ነኝና ኢየሱስ ያው ግልጽ እኔ አዳኝ ነኝ እኔ ጌታ ነኝ ብሎ ቃል በቃል ባይናገርም፣ ለምሳሌ እንደ ምሳሌ ብዙ ነገር ተናግረዋል። ግን በእስልምና ስመጣ ደግሞ ሰምቼ ማቃሉን የሆነ ቀጥታ ወይም እስላም የጀነት ነው የምል ቃል አለና ለዛ ሁሉ መፍትሄው ሙሐመድ ነው የእሳቸውን እንትን መከተል ነውና እሳቸው ያስተማሩትን ተከትላችሁን የምትሄዱት ግን፣ ያንን ለመድረስ ምናልባት ያ ሙሐመድ የዛኔ ለነብይነት ወደዚህ ሲላኩ ከአላህ ጋር ወይም ቃል በቃል የተነጋገሩበት ቦታ የለም። ስለዚህ ሌላ ሰው ምናልባት አሳምኗቸው አሳሚኗቸው እንደምንም ጽፎ ቁርአንን አስረክቦ እንደሆነ በምንድን ማረጋገጠው? ቃል በቃል አናገራቸው የሚያልከው ስህተት ነው። ለሳይህ ቃል በቃል አናግሯቸዋል አምላክ አላህ ስብሐኑ ተዓላ ቃል በቃል መላእኩ ገብርኤል ራሱ ቃል በቃል እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ እያለ ቃል በቃል አብስሯቸዋል። ቀደምት ነብያትን እየመጣ ገብርኤል ሲያበሰር እንደነበረው መጽሐፍ ቅዱስ ላይ ከሆነ ሆነ ዘካርያስ ምን አለው? ዘካርያስ መላእኩ ከፊቱ ቆመ ምን አለው? አንተ ዘካርያስ አትፍራ፣ ደንግጥ ካለው በኋላ እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ አለው። ወደ አንተም ተልኬ ነው ከእርሱ ዘንድ ይሄንን የብስራት ቃል ልነግርህ አለው። አይደለም እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ እያለ በዚሁ መሰረት ቃል በቃል አብስሮታል። ይህን ማየት ትፈልጋለህ? እናሳይ። ያው መረዳት ስለምፈልግ እኔ ብቻ ለክርክር ሳይሆን መረዳት ስለምፈልግ አጣለት አንዴ ያመጠበሮ ተብስር ላይ ሱረት

እዚ ሕራዋሻ ላይ ያየሁት ያ መልአክ ራሱ ተገለጠል ይመጣልኛል። ከዚያ ቃል በቃል አናገራቸው ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ። ሙሐመድ ሆይ እኔ ጅብሪል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ እያለ ቃል በቃል ይነግራቸዋል። እንዲያዩት አንድ እያለ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላ ያለውን ወደ አማርኛ ትራንስሌት ማድረግ ትችላለህ? እሱ ጋር እያለ ሳለ እዚህ ጋር እያለ አንተ አድርግለት አማርኛ ላይ ማረጋል። በቃ ላሳየህ አንድ ጊዜ ወደ አማርኛ እዚሁ ጋር ቀይሬ እንድታዩት ማለት ነው፣ እንድታዩት ቃል በቃል እዚሁ ጋር ክርስቲያን ልጆች ላሳያችሁ። ሰለተ ለሐለ ቅይማ ተሰረ ተሪ ትልቁ ላይ ልሁን መሰለኝ። ነሽ እንዴት ነው? ረሳ ትልቁ ላይ እሺ ያ እነዚህ ጋ ይህ የመጀመሪያ የወረደው የቁርአን ምዕራፍ ነው። ከዚሁ ጋር ተያይዘ ነው ሀዲቶ እዚ ጋር ያለው ወደ አማርኛ ልቀይርላቸው። እዚ ጋ ከነ እንትኖቹ ራዊዎቹ ዘገባቸዋሉ። ያ እነዚህ ጋ ምን ይላል? ይታያል። አረል ይሄ ቃል እዚሁ ጋ ያለ ወደ አማርኛ ልቀይርላቸው። የትምሳኔድ እዚሁ ጋ ያለ ያው ይታያል። ምን ይላል አለ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። አይዋ ያችሁ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ብለው ቃል በቃል አብስሯቸዋል። እሺ ሌላ ጥያቄ አለ? አዎ አንድ ጥያቄም አለኝ። ለምሳሌ የድሮ ነቢያቶች እና ኖህ እና ሙሴ እና ኢየሱስ የራሳቸውን የተሰጣቸውን ትምህርት አስተምሮ ሄዷሉ ማለት ነው ከዚህ ምድር ወደዛ። ስለዚህ ሙሐመድ ደግሞ ግን የመጨረሻ ነቢይ ናቸው። ስለዚህ አሁን ከመጽሐፍ ጋር የሆነ የሚመሳሰል ነገር አለና ከመጽሐፍ ቅዱስ ኮሪጆን ወይስ እንዴት ነው አሁን ስላለፉት ነቢያቶች ከየት አምጥቶ ነው የጻፉት? እሱን ቦታ ብታስረዳኝ። ከቅርታ በጣም ጥሩ። እንግዲህ ነቢይ ሙሐመድ ሰለላሁ ዐለይሂ ሰለም ከሌላ መጽሐፍ ጽፍ ነው ወይስ አንብቦ አላህ ስብሐኑ ተዓላ በሩን ዘግቶ አንዴ የሚወጣ አድርጎ፣ ልጆች ማንገና በጣም ያስፈልጋል እንትን ማንዴ ግን የሚወጣ አድርጎ የሚረብሽ ቦታ እህቶች ሆነው ሥርዓት ያዙ፣ አንዴ አሳዩ። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ኮርጀው ነው ወይንም ጽፈው ነው የሚለውን በር አንዴ እንዝጋለን። ቃል በቃል አምላክ አላህ እንደማይጽፉና እንዳያነቡ አድርጓል።